ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ተከታታዮች የኔ ውድ ቤተሰቦች፣ ላይክ፣ ሼር አድርጉልኝ፣ ለቡራ አድርሱልኝ ይሄን ቪዲዮ። እውነት ለመናገር ያክል ዛሬ ተቡራ አንድ የተረዳውት ነገር አለ ውዶቼ። እንደው እግዚአብሔር ነው የምላችሁ፣ በጣም ነው ያዘንኩትኝ። ትናንትና ላይ የሀይሚ ኦልሬዲ፣ የሀይሚ ቻናል ሰብስክራይብ እየጨመረ አይደለም። ይህንን ያደረጉት ደግሞ እነዚህ ኮከንያሞች እነ ሰነ መግባር ሰብስክራይብ አንስተዋል። የሃይሚን ወራዳ ቅሌታሟ ሰነ መግባር ታየባት ሰብስክራይብ እንዳነሳች እሷ ብቻ አይደለችም። እንዳለ ጀማው እዛ አንስተዋል። አነሱም አላነሱም፣ ከብዛቱ ጥራቱ የሚባል ነገር አለ። የሃይሜ እዛ ጋር ሁለት መቶ ሺህ ህዝብ አስመሳይ ሳይሆን ሰብስክራይብ ያደረጋት ወርቅ የሆነ የሚሞቱላት ህዝቦች ናቸው፣ እዛ ጋር ሰብስክራይብ ያደረጉት። ነገር ግን እኔ ስለዚህ ለዋራ አይደለም የመጣሁት ውዶቼ። በነገራችን ላይ ቡራን በጣም እንወቅሰዋለን። የሆነ የሆነ ነገር እንለዋለን። እግዚአብሔር ነው ምላችሁ። ቡራን ዝም ብለን ነው የምንወቅሰው። ስኮ የእውነት የእውነት የእውነት የዋ ሰው ነው። የእውነት ነው ምላችሁ። ግን በየዋህነቱ እነዚህ እነዚህ ባልቴቶች ተጠቀሙበት ተጠቀሙበት ስላችሁ ምንድን ነው የማይሆን ነገር አጓጉል ነገር እየመከሩ ሼር እያደረጉለት ምናምን ነገር። አሁን ትናንትና ራሱ አንድ የታዘብኩት ነገር አለ ከቡሩኬ ማለት ነው። ምንድን ነው? አንተን ስለሚሰድቡህ ነው ቅሪ ልሃል ስለሚሉኝ ነው ምናምን ስለማለት በቃ ኦልሬዲ የሆነ ነገር ላይ ፕራይቬት እንደሚያወሩት እነዚህ ሴቶች ተረድቻለሁኝ ኦልሬዲ ማለት ነው። ነገር ግን እዛች ጋር የሆነ ሰው ነው ትናንትና ወተ ተናገር ተብሎ ስልክ ተደውሎለት ሀይሚን አትንኳት ብሎ የተናገረው ባይሎት አይናገርም ነበረ። ጫና ስለደረሰበት ነው የተናገረው። ነገር ግን እኔ ብሩኬ ማለት የምፈልገው ነገር ቢኖር ማለት ነው እርግጠኛ ነኝ አንተና ሀሚ ትታረቃላችሁ። እንደምላችሁ ቤተሰብ ጊዜ ይፈጃል እንጂ ብሩክና ሀሚ መቼም አይለያዩም፣ ይታረቃሉ። ግን ብሩክ እነዚህ ሰዎች እውነቴን ነው የምልህ አንተንና የሀይሚን ህይወት ለመበጥበጥ ነው እንጂ እውነት፣ እውነት፣ እውነት ለሌላ ነገር አይደለም። እስቲ ሃይሚ እህቶች የሚባሉትን ቆም ብለን እናያቸው። የሀይሚ እህቶች ለሀይሚ ኢንቦክስ ላይ ወሬ አያመላልሱም። አንድ ሰው ምንም ነገር ለሷ ሸር አያደርግም። ከአንድ ሰው ማለት ነው የምሬን ነው ይሄንን የማያደርጉት ደግሞ ለምንድን ነው? አንተና ብሩክ አንተና ሃይሚ እንዳትራራቁ ስለሚፈልጉ ነው። ወሬ አያመላልሱም። አንተ ጋ ወሬ የሚያመላልሱትን ተውት። ይህንን በቃ ተውት። ለኒ ብለክ መልስ ስጥ። አሁን አንተ የኒ ቤተሰቦች ምናምን እዛ ጋ ማለት ጀምረሃል። መብትክ ነው። በል ማንም ሰው የራሱ ወዳጄ ብሎ ቢያወራ ጥሩ ነው። በፊት በፊት ግን የኔና የሀይሚ ነበረ የምትለው። ሀይሚን እናንተን እንደ አንድ አድርገህ ነበረ የምታየው። አሁን ግን የኔ ብቻ ማለት ነው ጀመረሃል። ዛት ሚንስ ሀይሚን ልክ በአንተ ህይወት ውስጥ እንደሌለች አድርገህ እያሰብክ ነው ማለት ነው። በጣም ግን ተሳስታል። ብሩኬ አንተን እንደዚህ እንድትቀየር ያደረጉክ እነዚህ ሰዎች ናቸው። ግን እነዚህ ሰዎች አይጠቅሙህም፣ ይጎዳሃል እንጂ አይጠቅሙህም ነው ማለት የምፈልገው። አይኖ የዋህ ሰው የሰውን ምክር ይሰማል፣ አንዱም አንተነህ። ግን ብሩኬ የሰው ምክር ባትሰማ ጥሩ ነው። እውነቴን ነው ምልክ። አሁን እነሱ ይቺ እነዚህ ሁለት ሴቶች ዜድ፣ የብሩኬ እህትና ስነ መግባር ተብዮቹ ሃይሚ ብሩኬ እግር ላይ ወድቃ ይቅርታ ትጠይቃለች ብለው አወሩ። ችግር የለውም ሃይሚ ይቅርታ ብትጠይቀው ወድቃ ማለት ነው። ግን እኔ አንድ አስረግጭ የምነግራችሁ ነገር ቢኖር ሃይሚ ላይ ሃይሚ እግር ላይ መቶ ሺህ አይደለም፣ አንድ ሚሊዮን ወንድ ጫማዋ ላይ ወድቆ ተንበርክኮ ሊያገባት የሚችሉ ወንዶች አሉ እያልኳቸው ነው። እኔ እየነገርኩ ነው እያልኩኝ ነው እየነገርኩኝ ነው። የምናገረው ነገር ደግሞ መሬት ጣባ አይልም። ስለዚህ እንደዚህ አይነት የወረደ ነገር የወረደ ጭንቅላታችሁን አስተካክሉት። በፈጠራችሁ ለቡሩክ የምትነግሩትን የምታወሩትን ነገር ለይታችሁ ወቁ። ብሩኬ ደግሞ ዛሬ ከሴጋ ከመጣ እንደተባለው ከሴጋ ይመጣል ቃልይ ተብሎ ተነግሮኛል። ከመጣ ብሩኬ እኔ ከወዲሁ ልንገርክ የምትመጣው አንጠንፌን ከአንተ ጋ በአናቷ ተክልልሃለሁ እያልኮ ነው እኔ አይመለከተኝም። በአናቷ ተክልልሃለሁ እያልኮ ነው፣ እውነቴን ነው ምልክ። እኔ ደስ አይለኝም ያመኛል፣ ከሌላ ሴጋ ስትታይ አንተ ማለት ነው እኛ እኛ ሳናይ ችግር የለውም። ከዛ ከካሜራ ጀርባ ምናምን አላየንም አያናድደንም። ግን እዚጋ ካሜራ ላይ መቶ መለጣጠፍ ምናምን ፍቅሬ ማሪ ወለል ምናምን እንዳታስበው እያልኩኝ ነው። በእርግጥ ግን ደሞች ስነ መግባር ቀዳዳ ዛሬ እንደሚታረቁ ተናግራለች። ምናልባትም ሊታረቁ ይችላሉ። እኔ በነገራችን ላይ ስነ መግባራን እንደ አጀንዳ ምናምን ነገር አድርጊያት አይደለም ውዶቼ፣ ስራዋ ነገሯ ያናድደኛል ይሆናል ሌለ ሴት ሆና በሴት ላይ የምታረገው ነገር ስለሚያበሳጨኝ እንጂ እኔ እሷን ከሰውም አልቆጥራትም፣ ከነመፈጠራ ራሱ አላቃትም። የምር ነው የምላችሁ። ግን አንደኛ ወስፌ ለብሩኬ ነገር የምታመላልስ ወስፌዋ። አንደኛ እሷና ዜድ ዜድ ተያዋት፣ እሷ ባሏ ተዋት ነው እሷ ዜድ። የራሷ ችግር አለባት፣ ያ ነው የሚያነጫነጫት። ግን ቺ ምን ማለት እንዳለብኝ አላውቅም። ለማንኛውም ቡርኬ ሰወሬ አትስማ፣ በራስህ ተጓዝ። እንደነዛ እንደነ አስመሳዮቹ አስመሳይ አትሁን ነው እያልኩ ያሉትኝ። ላይክ፣ ሼር፣ አሳብ አስተያየት ካላችሁ በኮመንት አስቀምጡ።